ሰላም ወዳጆች፣ እንደምን አላችሁ? ሰላምታ ያላችሁበት ይድረሳችሁ። ሰሞኑን በተለያየ በውጭ ሀገር የሚኖሩ ኢትዮጵያኖች በዲፕሎማሲው፣ እንዳጠቃላይ ደግሞ የኢትዮጵያ መንግስት በዲፕሎማሲው ምን ይመስላል የሚለው ላይ ስንወያይ ይከርመናል እና አብዛኞቻችን በሚባል ደረጃ ወይም 99.9 ከመቶ የኢትዮጵያ ዲፕሎማሲ በጣም በጥሩ ሁኔታ እንደሚገኝና በተሻለ ደረጃ ላይ እንደምንገኝ ገልጻቸዋል። በተለይ አምባሳደር ዲና ሙፍቲ ገብተው የማናቀውን ነገር ሁሉ በማብራራት የተሻለ እውቀት እንዲኖረን ስለ ዲፕሎማሲ አድርገውልናል። ትልቅ ክብር አለኝ ለሳቸው። በዚህ በሶሻል ሚዲያ ስንት ስድስት ሰው ብቻ እዚህ ላይ እንዲሰራ በተፈቀደ በሚመስል መልኩ እዚህ ላይ ያልሆነ ነገር ሲወራ የነበረበትን ሚዲያ በመቀየር ለቁም ነገር እንዲውል በምናደርገው ጥረት ውስጥ እሳቸውን ገብቶ ሀሳባቸውን በመስጠታቸው በእውነቱ ክብር ይገባቸዋል። አምባሳደር ዲና ሙፍቲ ባለህበት ሰላም ካንተ ጋር ይሁን። ወዳጆች፣ ዛሬ ደግሞ ርዕሱ ላይ እንዳያችሁት የምንወያይበት ርዕስ መንግስት ላለፉት ሰባት አመታት ሰልፍም በአዳራሽ ውስጥ የሚደረግ የተቃውሞ ሚሆን መንግስትን የመተቸት ሚሆን ወይም በራስ የፖለቲካ ሁኔታ የመወያየትን መንገድ ዘግቷል እየተባለ መንግስት በጣም ይወቀሳል። በተለይ መንግስትን የሚቃወም ሰላማዊ ሰልፍ እንዳይደረግ ውይይቶች እንዳይደረጉ መንግስት በጥብቅ ከልክሏል። ከፍ ያለ ችግር ነው ያለው። የፖለቲካ ፓርቲዎች መንግስትን መተቸት አይችሉም እየተባለ ሲነሳ ወይም ሲነገር ሰምተናል። አሁን የኢትዮጵያ መንግስት አሁን ያለው የኢትዮጵያ መንግስት የብልጽግና መንግስት ተቃዋሚዎች ተሰብስበው መንግስትን እንዳይተቹ ሰልፍም አድርገው እንዳይቃወሙ አንዳንድ የመንግስቶች የመንግስትን ስራ ማለት ነው ምናልባት ያልተመቻቸው ካለ መንግስት ከልክሏል። የብልጽግና መንግስት ከልክሏል። አሁን ያለው የዶክተር አብይ ወይም የኢትዮጵያ መንግስት ከልክሏል። በዚህ ዙሪያ ሰፋ ያለ ውይይት እናደርጋለን። ላስት ሰቨን ይርስ ወይም ሰባት አመት ምን ሲደረግ ነበር? አሁንስ ምን ላይ ነው? የዴሞክራሲ ምህዳሩ ሰፍቷል ወይስ ጠቧል በሚለው ላይ እናወራለን። እንደ ሀሳብ ግን መንግስት የሚፈራው ነገር አለ። በተለይ የብልጽግና ፓርቲ ይፈራልን። ምክንያቱም ወደ 17 ሚሊዮን አካባቢ አባላቶች አሉን ብሎ አንዳንዶቹ ሲናገሩ ሰምቻለሁ። የብልጽግና ፓርቲ አባላት ማለት ነው። ግድ የለም 15 የሚሆኑ እስከ 10 ዝቅ አርገን ብናይ እያንዳንዱ ሁለት ሶስት ቤተሰብ ካለው ከደጋፊ ጋር ኦልሞስ የኢትዮጵያን ሕዝብ ከግማሽ በላይ የሚሆን አባል የያዘ መንግስት እንደምን ጥቂት ቁጥር ያላቸው ደጋፊዎችና አባላት ያሏቸውን ፓርቲዎች ይፈራል? ፈርቶስ የአዳራሽም ይሁን የአደባባይ ተቃውሞም ይሁን ትችትን ፈርቶ ሁሉን ነገር ዘግቶ ቁጭ ይላል የሚለው ጥያቄ ነው። በሚባለው ደረጃ ተዘግቶ ከሆነ ማለት ነው። እኔ ተጠይቆ እንዲህ በዚህ ቀን ጠይቀን በዚህ ጊዜ ሰልፍ ልንወጣ ብለን ተከለክልን የሚሉ ድርጅቶችን እየሰማው እያየው ስለሆነ አሁን በሚባለው ደረጃ በህጋዊ በሰላማዊ መንገድ ተመዝግቦ የሚንቀሳቀሱና በሰላማዊ መንገድ መንግስት መተቸት የፈለጉ ወይም መቃወም የፈለጉ በር ተዘግቶባቸው ወይም እንዳይንቀሳቀሱ ተደርጓል የሚለው አነጋጋሪ ጥያቄ ስለሆነ ዛሬ ማታ በሰፊው በዚህ ዙሪያ እንወያያለን እና አለን የምትሉትን መረጃ መረጃ ካላችሁ ወይም ደግሞ እየሆነ ስላለው ነገር ሀሳብ መስጠት የምትፈልጉ ሰዎች ግቡና ተወያዩ። ያለማድረግ ደግሞ ፎሎ ማረግ ግድ ነው። ፎሎ ካረጋችሁ ልክ ውይይቱ ሲጀመር ወደ እናንተ ቲክቶክ መልዕክት ይልካል ገብታችሁ ማየት ትችላላችሁ፣ ወይም ተሳትፋችሁ ሀሳብ መስጠት ትችላላችሁ። ስለ ሀገራችን ሰላም ወዳጅነትና ወንድማ ማችነት እንነጋገር። በሰላማዊ መንገድ ችግሮችን እንፍታ። አመሰግናለሁ። ፎሎ አርጉ፣ ለሌሎችም ሼር አድርጉ። ገለቶማ